ፊንጭ እያመጣ ነው ጋሽ መድብል ብራቦ አሌክ ሰላም። እንዴት ናቸው ውድና የተከበራቸው የዛህረ ሙሀዲድ ዩቱብ ተከታታዮች፣ ሁሉ ሰላም ሁሉ መልካም ሁሉ አሾ ይና ከነገ አልሀምድላ። ውዶች የቪዲዮ ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩት። እንግዲህ ጋሽ መድብል አሁን እያመጣው አማራጭ፣ በጣም አሪፍ አማራጭ ነው። በጣም ጥሩ ነው። ምክንያቱም ብሩክን ያገቱት ሰዎችን ለማግኘት በጣም ቅርብ ነው ማለት ነው። ማለት እንግዲህ በ ማህሌትንም እንድትከታተላት ኤፍራታን ገንዘብ ሰጥቶ ኤፍራታ ተከታታይ እንዳላት ነበረ። ማህሌት ምን እንደምትል ምን እንደሚፈጠር ንገሪ ብሎ ያው ገንዘብ ሰጥቷት ነበረ። እሷም በተዘዘችው መሰረት እንትኗን አላማዋን እያሳካች ነበረ ማለት ተማህሌት ወደ መድብል ሀሳብ እያስተላለፈች ነበረ። ግን ዝና ያው ብልጥ ስለሆነ መናገርን መረጃ፣ እንደዚህ ጠቃሚ መረጃ የተባለ ማውጣት አይፈልግም። ስለዚህ ጥሩ መረጃ አላገኙ ማለት ነው። ያንን እንኳን ስለ ቤቷ ለመሸጡ ለማህሌት ትነግሯት። ማህሌት ደግሞ በችኮለኝነት ሄዳ ለነቅጤስት ቤቱ እንዳልተሸጥና ክስ ቤቱን እንደምትፈልግ ክስ የክስ ወረቀት ሰጣችኋል ማለት እና እንደዛ ሲሆን እነሱ ቤቱ እንዳልተሸጠ ስላወቁ ና ዝና እንዴት እንዳረጋት አይታችኋል። ለምን ተናገርሽ ብሎ ሲጠርጓታል፣ እና አሁን ደግሞ ማህሌት አልናገርም ምንድን ነው የነገረኝ ነገር አለ ግን አልነገርም የምትለው ነገር ምንድን ነው? ምስጥሩ ምን ነግሯት ሲሆን እና ምን እንደነግራት አላውቅም ግን ለኤፍራታ ምንድን ወስከላታ ይሄን እንዳትናገር ብሎኛል ዝና አልነግርሽም እያለች እየገረገረቻት ነው። ይፍራታም እንግዲህ አሪክ የተባለችውን እሱ ደውይ ብሏት ነበረ። መድብል ደውላም ለማውጣት አትሞክራለች። አሁን ደውል ብላው ደወለ በቴክስት አሁን ደውል ብላው ደውሎ ነበር እና እንዴት ናለው ነገር ምናምን ስትላት ግግም አለች ማለት። ምንም ነገር የለበላ ገገመች ደሞ ማለት የገረቢ ባህል ተመላለቻል። ምንድን ነው ምንሽ ነው አሁን ተነስተሻለ ሰበ ሌቱ ስትላል የሆነ በቃ በጣም የሚያስፈራ ሕልም አይቼ ነው አለች። ምንድን ነው የሚያስፈራ ሕልም ያየሽው? ዝና ጉርጓር ቆፍሮ ጉርጓር ሲጨምረኝ ያየሁ አለች። ይህ ማውነት ነው ይህማ እውነት ነው። እኔ ግን ዝና ማህሌትን ትልቅ መቀመቅ ውስጥ የሚጨምራት ነው ይመስለኝ። ምክንያቱም አሁን ዝና የሚሰራው ስራ ያው ህገ ወጥ ስራ ነው። ወደ ማህሌት እንዳያላክክባ ተፈራሉ ማለት ነው እሷን የሆነ ስርፋ ህጂ ስላጣይ ስለ እሺ ስለሆነ የምትለው እንደ ዛሬ እንደ ዛሬ ሲላት እሷ የእሱ ታዛዥ ሆነ ሸሸ ስለምትለው ጉድጓድ ቆፍሮ በእውናቷም እንደሚጨምራት እርግጠኛ ነኝ። ከዛ እሷ ከሆናት ይህማ እውነት ነው በይተኝና ጨረሸ አለቻት። ተኝና ጨረሸ። ይፍራት እኮ ጣጣሚ የላት እና ወዶቼ ዋናው ነገር ምንድን ነው? መድብል አሁን ጥሩ ጥሩ ነገር ጥሩ ደረጃ እየደረሰ ነው ያልኳቸው ምንድን ነው? መድብል የሆነ የባንክ ሰራተኛ ይደውልለታል። ግን እኳያቸው እንደዝን ነው። በቃ የባንክ ሰራተኞቹ እንዴት ነው ምናምን የሚስጥር የሚሰበስባሉ። ስልክ ደግሞ ቴሌዎች እንደ እንደዚ አሁን ልክ ድራማው ላይ እንደምናየው ያ ማለት በእውነትም በትክክለኛ መልኩ ማለት ነው ዝና ሉላ ንና ሞገስን ሲያሳድዳቸው የነበረው ምንድነው ኤቲኤም የሚሰራ ጓደኛ ስላለው እዚህ ሰርፋ ወጡ፣ እዚህ ሰርፋ ወጡ እያለ ስለሚነግረው ነው። አሁንም እንግዲህ መድብል የሆነ ጓደኛው ደውለትና ወይ መድብል በጣም ይቅርታ እስከ ዛሬ ድረስ አልደውልልህ ተስር ቤትም እንኳን ተፈታህ ብዬ ሳለልህ ቀረሁኝና በጣም ይቅርታ ይለዋል። መድብልም ችግር የለውም ግን ይቅርታን እንዲቀበልህ አንድ ነገር ትተባበረኛለህ በዛውም ይቅርታ ይሆናል ሲለው ምንድን ነው ችግር የለውም የምችለው ነገር ነው እንደ ምንድን ነው ሲለው ያው ወንድሜ ብሩክ ተዘውሯል አለው። ማለት ነው ማለት ምንድን ነው ተዘውሯል? ያው ተጠፋ ጠፍቷል። ስንት ሶስት ቀን እንደዚህ ሆኖታል። ያኔ ሰንበት ብሏል ተጠፋ አለው። ሶስት ቀን ተሶስት ቀን በላይ ማለት ነው። እና እኔ ምንድንተባበርህ ነው የምትፈልገው ሲለው፣ ያው ብሩክ ልጁን ለማሳከም ቤቱና መኪናው እንዲልሸጠው ደርሰንበታል። እንዲ እንዴት አርጓሳከመሆናምን ሲለው፣ አላቅም ግን በሱ በብሩክ ባንክ ጠቀም ያለ ብር እንደገባና ያንን ብር ማን እንዳስተላለፈው እንዲታቅልና ፈልገው አለው። ያም የባንክ ሰራተኛ ያው ከባድ ነው ብአካለሁን ችግር የለው ምናምን ተባብለው ተግባቡ ማለት ነው። ስለዚህ አሁን እብሩክ እብሩክ ባንክ ውስጥ ማነው ያንን ብር እየጨመረው የሚለው ታተገኘ፣ በጣም ቀላል ነው ማለት ነው። ከዚያ በኋላ ብሩኬት የት ይታወቃል። እነዚህም ፍፍነውት ከሆነ ምን አንድ ነገር ባርገው ይለያል ማለት ነው። እንግዲህ ሞገስም እንደዚህ ክው ብላ ደንግጣ አልቀረችም። ሞገስ ሉላ ጋር ዘና ፈታ እያለ ነው። ዝና የምትከታተለው የነበረው በኢቲኤሙ እንደሆነ ስለነቁ አሁን ኢቲኤም አይጠቀሙም። እንደፈለጉ የሆነ ስርፋ ይሄዳሉ ምናምን እና አሁን ላይ ኦኬ ላይ ናቸው እነ ብሩክ ማለት ነው። ወደ ምግብ ቤት ሄዶ ምግብ ጋበዛት፣ አይስክሪም ጋበዛት። ተዳጣ እነሷን አይስክሪም ሄደው ወዚ ላምጣልሽ ብላት እሷ ማውጣት ነበር ንፈልገው ስትለው በቃ ያለያል፣ ችግር የለው የምንውጣ አላት፣ እና ተያይዘው ወጡ ማለት ነው። እየፈሩ ቢሆን ወጡ፣ ግን ዝና ሊያገኛቸው አልቻለም። ዝና ወደ ተስፋ ወደ መቁረጦ እየሄደ ስለሆነ እነሱም እንግዲህ እሷም የፍች ወረቀት ፍርድ ቤት አስገብታለች። እንግዲህ ፍርድ ቤቱ ተቀብሎት ደግሞ ለሱ የመጥሪያ ወረቀት እንደሚሰጡ ተስፋ እናደርጋለን። እና ከዚህ ከአውሬ እንደምትለያይ እና ሞገስ ጋር ተጋብተው ተፋቅረው ፍቅር ልጆች ወልደው እንደሚኖሩ ተስፋ እናደርጋለን። ግን ሉላ ስታምር ቆንጅዬ ናት። በቃ ብስሚላ ስታምር ባላ፣ እና በጣም ነው የምታምረው። እና አንቺ እኮ ቆንጅዬ ነሽ፣ አንቺ እኮ እንደዚህ ነሽ እያለ ሞገስ የሚያድን አነቃታል። ይኸው ይገባታል። ወደ ዲያጣ ስለመጣ ዲያጣ ዲያጣ እንትን ሲጋብዛቸው ማለት ነው፣ አይስክሪም ሲጋብዛቸው ሳለ ይጎራረሳሉ፣ አይስክሪም ምናምን። እናንተ ግን ከዛ አይስክሪም ደግሞ እንደ ሲቀባቡ ነበረ እጣ ላይ ምናምን እዛች ላይ እየተራረጉ በቃ እናንተ፣ የፍቅር የሚባለው ነገር እንደዚህ ነው። እንደ በቃ እንደዚህ ከሆነማ እኔም ምንድን ነው እኔም እጠብሳለሁ አለች። ቺክ ተሩ ሴት ነው እና እኔም እጠብሳለሁ አለች እና

ናታን ከጥሩ በላይ ነው። በጣም በጣም መልካም ሰው በጣም ጨዋ ልጅ ነው። ከጥሩ በላይ ነው አለች ማለት ነው። እና እንግዲህ ዳጣይ አይነሽን ገለጥ ገለጣርኪ እንዲ ሌሎቹ አይናቸውን መግለጥ ሳይሆን እያፈጠጡ አይተሽል። እንዲ እነ ኤቢ እነ ኤቢ አይናቸውን ተመግለጥም አልፈው አፍጠጣውበታል። እንግዲህ ናታንን ተሻሚው ነው ናታን ስለሚወዳት ችግር የለውም ይኸው የእሷ አልመረዳት ነው። ናላችሁ አለ ውዶቼ። እና የዛሬው ቪዲዮ ይህን ይመስላል። እናንተ ላይ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ኮሜንት የምኮሚቱልኝ ደግሞ በጣም የማመሰግነው፣ ልብ ቅርጽ ምናምን የምልኩልኝ ልጆች በጣም አመሰግናለሁ። ይህ በጣም ነው የምወዳችሁ። ክብር በሉልኝ። ኮሜንት የማታስቀምጡ ኮሜንት ያስቀምጡ። ወደ ሁለት መቶ ላይክ ምናምን አለው፣ ግን ኮሜንት ዜሮ ማለት፣ አምስት ስድስት ኮሜንት ነው የሚኖረውና ኮሜንትም አስቀምጡ ማለት ነው። ኮሜንትም ጥሩ ነው፣ ቻናሉ እንዲያድግ ያደርገዋል። በዛ ላይ ላይክ ነው። ላይክ ደግሞ ለሌሎች ሰዎች ተደራሽነት እንዲኖረው ያደርገዋል። ሰብስክራይብ በማድረጉ ቻናላችን ከፍ ከፍ እያለች እንድትሄድልን እና የዛሬው ቪዲዮ ይሄንን ይመስላል በቀጣይ በሌላ ቪዲዮ እስከምንገናኝ ደህና ዋሉ፣ ደህና ደሩ፣ ደህና ምሹ። ላይክ እንዳተረሷት፣ ሸር የምትችሉ ከሆነ ሸርቱ የምትችሉ ከሆነ ደግሞ የምትችሉትን አድርጉ። ባይ ባይ፣ ደህና ዋሉልኝ።